ዜና ውስጥ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰቦች እንደምን አላችሁም? ሰላምታችን በያላችሁበት ይረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አረስት ዜናዎች ይገራችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ክልል ባለሀብቱን የመሬት ባለቤት ከእርስቱ የመንቀል ተግባር እየተፈጸመ ነው ሲል አፋ ባህይን ድርጊት ይፈጽማሉ ላላቸው አካላት ማስጠንቀቂያ አስተላልፏል። በክልሉ ዛሬ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያዎች እየተደረጉ መሆኑም ታውቋል። የአገዛዝ ጦር ዘመቻ ማምሪያ ኃላፊ ሌተና ጄኔራል በላይ ስዩም በበኩላቸውም የማያዳግም እርምጃ መውሰዳችን ተጠናክሮ ይቀጥላል ሲሉ ዝተዋል። በዚህ ላይ ዝርዝር ይዘናል። የእስራኤልና የኢራን ጦርነት እየተባሰ ቀጥሏል። ሰባተኛ ቀኑ የያዘው የጦርነት መጠነ ሰፊ ጥቃቶች ሲፈጸሙበት ሀገራትና ተቋማትን ውጥረት ውስጥ ከጥተዋል። የኢራን ሚሳይሎቹ የሶሮቃ ሆስፒታልን ጨምሮ አራት ቦታዎች ላይ ከባድ ጉዳት ማድረሳቸው ሲሰማም ጥቃቱን ተከትሎ እስራኤል የኢራን አራክ ከባድ የኒውክሌር ኃይል ማመንጫ ላይ ሰፊ ጥቃት ሰንዝራለች። ኢራን በበኩሏ በኒውክሊር ማበልጸጊዋቸው ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኤነርጂ ቅሬታ ስታሰማ የእንግሊዝ መንግስት ደግሞ አሜሪካ በኢራን ላይ ለምትፈጽመው ጥቃት ልዩ ቦታ ፈቅጃለሁ ማለቱ አነጋጋሪ ሆኗል። ተመልካቾቻችን በእነዚህ ጉዳዮች ላይ ያዝናቸውን ዝርዝር ዜናዎች እናሰማችኋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በአማራ ክልል ባለሀብቱንና የመሬት ባለቤቱን ከርስቱ የመንቀል ተግባር እየተፈጸመ ነው ሲል አስታወቀ። አፋ ባ ይህን ድርጊት ይፈጽማሉ ላላቸው አካላት ማስጠንቀቂያ አስተላልፈዋል። በክሉ ዛሬም በአገዛዝ ጦርና በፋኖ ኃይሎች መካከል ውጊያዎች እየተደረጉ መሆኑ ታውቋል። የአገዛዝ ጦር ዘመቻ መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም በበኩላቸውም የማያዳግም እርምጃ መውሰዳችን ተጠናክሮ ይቀጥላል ሲሉ ዝተዋል። የአማራ ፋኖ ብሔራዊ ኃይል አፋ ባ ዛሬ ይፋ ባደረገው መልእክቱም በአማራ ክልል ባለሀብቱና የመሬት ባለቤቱን ከርስቱ የመንቀል ተግባር እየተፈጸመ መሆኑን በመጥቀስ ይህን ድርጊት እየፈጸሙ ነው ላላቸው ባንኮች በአስቸኳይ ላይ ድርጊታችሁ ተቆጠቡ ሲል አስጠንቅቋል። ምንም እንኳን አገዛዙ ከስረ መሰረቱ የማስወገድ ትግላችን ግቡን ሲመታ የወገናችን ሁለንትናዊ ጥያቄ ይመለሳል ብለን የምናመን ቢሆንም ወገናችን ከርሱና አካባቢቱ በተጠና መንገድ የመንቀል ዘላቂ ድህነት እንዲወርስ አንዳንድ ባንኮች የአገዛዙ የወንጀል እቅድ አካል ሆኖ እያፈናቀሉና እየወረሩ መሆኑ ተርሶበታል ነው ያለው አፋብኃ። የትኞቹ ባንኮች ድርጊቱን እየፈጸሙ እንደሆነ በስም ያልጠቀሰው የአማራ ፋኖ ብሔራዊ ኃይል መግለጫ ባንኮች በአማራ ማንነትና ፖለቲካ ልዩ ለግንኙነት ሰበብ ወገናችን ላይ የበቀል በትር አካል ሆኗል ሲል ወንጅሏል በዚህም በተለይ በጎንደር ቀጠና የእርሻ መሬት የመኖሪያ ቤት የንግድ ድርጅት ና የቁም እንስሳትን ጭምር አሳማኝ ባልሆነ ምክንያት በብድርና በልማት ሰበብ እየነቀሉ የእኛ ለሚሉት አካል አሳልፎ እየሰጥ ነው ሲል አፋባ አስታውቋል በመተማ ቋራ አርማጮ ደንቢያ ና ጠገዴ አካባቢ እንዲሁም ፎገራ እና ደራ የልማት መሬቶች በተጠና ስልት የአማራ ባለመሬቶችና ባለሀብቶችን አዋክቦ የማፈናቀል ተግባር እየተፈጸመ ነው ያለው አፋባ በቀጣይ ድርጊቱን እንዲያሰፋ ታቅዶ እየተሰራና በዚሁ ተግባሩን ባንኮች ቀጥተኛ አሳታፊ መሆናቸው ተስተውሏል ብሏል። የከተማ ቤቶች፣ የንግድ ድርጅቶች፣ ተሽከርካሪዎችና ማሽነሪዎች፣ አምራች ድርጅቶች፣ ባዶ መሬቶችን ጨምሮ በመውረር የአማራ ሕዝብ አስከፊ ድህነት አዘቅት ውስጥ ለመክተት አገዛዙ ሲሰራ የግልና የአገዛዙ አንዳንድ ባንኮች ተባባሪ ሆናችሁ ወንጀል ከማስፈጸም እንድትቆጠቡ ሲል ነው የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና ያስጠነቀቀው። አክሎም አፋብኃ ጎንደር ቀጠና ማስጠንቀቂያውን ተላልፎ በተገኘ አካል ላይ አስፈላጊ ሆኖ የተገኘውን እርምጃ ለመውሰድ ይገድዳል ብሏል። በሌላ በኩል በክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በደቡብ ጎንደር ዞን መናመቀጠዋ ወረዳ መናጽዮን የተባለ አካባቢ ከፍተኛ ወታደራዊ ጉዳት ዘግብበት ውጊያ መቀጠሉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አገዛዙ በፋኖ የተመታበትን ጦር ተተኪ እያስገባ እየተዋጋ የሚገኝበት ከባድ ውጊያ ነው ያለው የሚሉት የመረጃ ምንጮች እስካሁን በቀጠለው ውጊያ የፋኑ ኃይሎች የውድ መሳሪያዎችን ጨምሮ በርካታ ጦር መሳሪያዎችን ከአገዛዙ ወታደሮች መማረካቸውን ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ ወራ ሀላ ከተማ ትላንት ምሽት ጀምሮ ለተከታታይ ሰዓታት ውጊያ ከፍቶ አገዛዙ ይዟቸው የነበሩ ስፍራዎች ማስለቀቃቸውም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ ኮር አስታውቋል። በውጊያው የአገዛዙ ወታደሮች ተገድለዋል ያለው አፋባም የአገዛዙ ጦር በኩሉ ከባድ መሳሪያዎችን ወደ ንጹሃን መተኮስ ባለፈም ፋኖ ራላ ከተማን ከመቆጣጠር አላስቆመም ሲል አስታውቋል። በተመሳሳይ የምስራቅ ጎጃም ዞን ጎንቻ ቀጠና ገንቦሬና ቋሪ ጨርቅ አካባቢዎች በተደረገ ውጊያ የአገዛዝ ወታደሮች ከፍተኛ ጉዳት ደርሶባቸዋል ሲል አፋብኃ ጎጃም ቀጠና ዘጠኛ ክፍለ ጦር አስታውቋል። ለተከታታይ 11 ሰዓታት በቀጠለው በዚህ ውጊያ ላይ ከ15 በላይ የአገዛዝ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ያለው የአማራ ፋኖ ብሔራዊ ኃይል፣ በሌላ በኩል ታዲያም የአገዛዝ ጦር ኃላፊዎች አሁንም ዛቻቸውን ቀጥለዋል። የአገዛዝ ጦር ዘመቻ መምሪያ ኃላፊ ሌቴራል ጄኔራል በላይ ስዩም የማያዳግም እርምጃ መውሰዳችን ጠናክሮ ይቀጥላል ሲሉ ዝተዋል። ለሁኔታዎች የማይበገር ሰራዊት ገንብተናል ሲሉ የተናገሩት ሌተናል ጀነራል በላይ ስዩም ጽንፈኞች ያሏቸው የፋኖ ኃይሎችና አሸባሪዎች ሸኔ ያሉትን የኦሮሞ ነጻነት ጦር አላማ የሌላቸው የሀገራችን ጠላቶች ሲሉ ወንጅሏቸዋል። ጄኔራሉ እነዚህ አካላት ሕልማቸው የከሸፈና ያቀዱት አጀንዳ በሰራዊታችን እየተደመሰሰ የማያዳግም እርምጃ እየተወሰድባቸው ይገኛል፣ ይህ እርምጃ አጠናክሮ ይቀጥላል ሲሉም ዝተዋል። የእስራኤልና የኢራን ጦርነት እየተባባሰ ቀጥሏል። ሰባተኛ ቀኑን የያዘው የጦርነት መጠነ ሰፊ ጥቃቶች ሲፈጸሙበት ሀገራትና ተቋማትንም ውጥረት ውስጥ ከትተዋል። የኢራን ሚሳይሎች የሶረቃ ሆስፒታልን ጨምሮ አራት ቦታዎች ላይ ዛሬ ከባድ ጉዳት አርሰዋል። ጥቃቱን ተከትሎ እስራኤል የኢራን አራክ ከባድ ውሃ የኒውክሌር ኃይል ማመንጫ ላይ ጥቃት ሰንዝራለችም። ኢራን በበኩሏ በኒውክሌር ማበልጽጊያዋቸዋ ላይ የተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኤነርጂ ቅሬታዋን አሰምታለች። በሌላ በኩል የእንግሊዝ መንግስት አሜሪካ በኢራን ለምትፈጽመው ጥቃት ልዩ ቦታ ፈቅጃለሁ ሲል ተደምጧል። ዛሬ የኢራን ሚሳይሎች በደቡብ እስራኤል ቤርሼባ ከተማ ውስጥ የሚገኘውን ሶሮቃ ሆስፒታልን ጨምሮ በማዕከላዊና ደቡብ እስራኤል የሚገኙ አራት ቦታዎች ላይ ከባድ የተሰኘ ጉዳት ማረሳቸውን ዓለም አቀፍ ፊዲያል ዘግቧል። የኢራን ሚሳይሎች ከውስታሉ በተጨማሪ በቴላቪቭ በምስራቅ ራማት ጋን እንዲሁም በደቡብ ሎዋን ላይ ጥቃት መሰንዘራቸው የተገለጸ ሲሆን ጥቃቱን ተከትሎ በመላው እስራኤል የአየር ጥቃት ማስጠንቀቂያ ደውሎች በስፋት ተደምጠዋል ተብሏል። የኢራን የመንግስት ሚዲያ ዜና ወኪሎች ዛሬ የተፈጸመው የሚሳይል ጥቃት ዋና ኢላማ በሆስፒታል አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ ላይ እንጂ ሆስፒታሉ ላይ እንዳልነበረ ዘግበዋል። በዚህም የጥቃቱ ኢላማ ያደረገው በጋቭ ያም የቴክኖሎጂ ፓርክ ውስጥ የሚገኘው የእስራኤል መከላከያ ኃይል የእዝና ደህንነት ዋና መስሪያ ቤት ላይ ነው ማለት አስተባብለዋል። የእስራኤል ብሔራዊ የድንገተኛ አደጋም የተአድም ብሔራዊ አገልግሎት እንደገለጸው ግን ኢራን በሆስፒታሉ ላይ በሰነዘረችው የሚሳይል ጥቃት የተጎዱ ሰዎች ቁጥር እስካሁን ድረስ ሰማዝጤ የርሰ ሲሆን በሶስት ሰዎች ላይ የደረሰው ጉዳት ለህይወታቸው ጭምር የሚያሰጋ ነው ተብሏል። ተጨማሪ 18 ሰዎች ወደ መጠለያ ጣቢያ ማቅናት ላይ ያሉም ቆስለዋል ብሏል ብሔራዊ አገልግሎቱ። ይህን ተከትሎ የእስራኤል ጦር ተዋጊ ጀቶች ዛሬ ማለዳ በአራክ የከባድ ውሃ የኒክለር ኃይል ማመንጫን ጨምሮ በደርዘን የሚቆጠሩ የእስራኤል ጣቢያዎችን በአንድ ጀንበር መምታታቸውን እስራኤል አስታውቃለች። እስራኤል በኢራን ላይ የምትፈጽማቸው ጥቃቶችን አጠናክራ የቀጠለች ሲሆን አስቀድማ ከጀመረችበት ጊዜ እስካሁን የፈጸመቻቸው ጥቃቶች በቁጥር የሚያዳግቱ ሆነዋል። የተዋጊ ጀቶቹ ጥቃት የኒውክሊየር የጦር መሳሪያ ለመስራት በሚውለው ፕሉቲኒየም ምርት ውስጥ ቁልፍ አካል የሆነውን የሪአክተር መዋቅር ላይ እያነጣጠረ መሆኑን እስራኤል ገልጻለች። ቀደም ሲል የእስራኤል ጦር በሪአክተሩ አካባቢ የሚኖሩ ሰዎች በአስቸኳይ እንዲለቁ ማሳሰቢያ መስጠቱን ይታወሳል። ላም ቢቢሲ በተጨማሪም ከመሬት በታች በሚገኘው ናታንዝ የኒውክሊየር ጦር መሳሪያ ለማጣቢያና ለባሊስቲክ ሚሳይሎች የሚያስፈልጉ አካላትን የሚያመርቱ በርካታ ፋብሪካዎች ላይ ጥቃት መሰንዝሯል እስራኤል በይፋ ተናግራለች። የእስራኤል ባለስልጣናት በሶሮቃ ሆስፒታል ላይ በደረሰው ጥቃት ቁጣቸውን በመግለጽ ላይ የሚገኙ ሲሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን በእስራኤል ላይ ለፈጸመችው ጥቃት ዋጋ ትከፍላለች ሲሉ በኤክስ ገጻቸው ላይ ባስተላለፉት መልእክት በግልጽ ጽፈዋል። የእስራኤል ፕሬዚዳንት አይዛክ ሄርዞግ በበኩላቸው በሆስፒታሉ ለአደጋ የተጋለጡ ሕመምተኞች ኢራን በእስራኤል ሲቪሎች ላይ ያረሰችው የሚሳይል ጥቃት ኢላማዎች ናቸው ይላሉ። የአገሪቱ ምክትል የውጭ ጉዳይ ሚኒስቴር ሻረን ሀይስኬል ደግሞ በሶሮቃ ሆስፒታል ላይ የሰነዘረው ጥቃት ሰዓት ሆን ተብሎ ሲቪል ዜጎችን ኢላማ በማድረግ የተሰነዘረ ነው ያሉ ሲሆን፣ ይህንን በንጹሐን ላይ ያነጣጠረ ጥቃት ዓለም ማወቅና ማውገዝ አለበት ሲሉ ለሚዲያዎች ተናግረዋል። የእስራኤል የፖለቲካ ተንታኝ ኦሪጎ ሊምበርግ በእስራኤል ውስጥ መንግስታቸው ነገሮችን በቁጥጥር ስር እየዋለ ነው የሚል ምላሽ ቢሰጥም ነገር ግን የኢራን የቅርብ ጊዜ ጥቃቶች በሀገሪቱ ላይ ከፍተኛ ጉዳት እያረሱ ነው ማለት ግልጹን ተናግረዋል። ይህ በሁለቱ ሀገራት መካከል እየተደረገ ያለው ጦርነት እየተባባሰ ባለበት በዚህ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግጭት ውስጥ የአሜሪካ ወታደራዊ ጣልቃ ገብነት ላይ ያላቸውን አማራጮች እያዩ እንደሚገኙ አስታውቀዋል። ቀደም ሲል የኢራኑ መንፈሳዊ መሪ አያቶላ ካሊ ካሚኒ በግዛቷ ላይ የሚደርስ ማንኛውም ጥቃት ከባድ የማይጠገን መዘዝ ያስከትላል ሲሉ አሜሪካ ማስጠንቀቃቸው ይታወሳል። ነገር ግን አሜሪካ አሁን ላይ ወደ ጦርነቱ ለመግባት ግልጽ ዝግጅት እያደረገች ሲሆን በከፊል ውሳኔዎች ላይ መድረሳቸውም ተሰምተዋል። እስራኤል በኢራን ላይ ለረሰችው ባለው ጥቃት የሞቱ ሰዎች ቁጥር እስካሁን ከ240 በላይ ነው ሲሆን ከእነዚህ መካከልም ሰባ ሴቶችና ህጻናት እንደሚገኙበት መገናኛ ብዙኃን ዘግበዋል። ኢራን በአንጻሩ በእስራኤል ላይ የፈጸመችው ጥቃት የሞቱ ሰዎች ቁጥር እስካሁን ሚሊዮን ብቻ ናቸው ተብሏ። ታዲያ አሜሪካ ወደ ጦርነቱ ለመግባት እያኮበኩቦች ነው ይላሉ ዓለም አቀፍ ሚዲያዎች። የአሜሪካ ውሳኔ በዓለም ላይ ጦርነቱ እንዲባባስ የሚያደርግ ነው ተብሎ ቢታመንም እንደ ዩናይትድ ኪንግደም አይነት ሀገራት ግን ከወዲሁ ትብራቸውን ለአሜሪካ እየገለጹ ይገኛሉ። የእንግሊዝ መንግስት በዚህም ታዲያ በህንድ ውቅያኖስ አካባቢ የሚገኘውን የጦር ቦታውን አሜሪካ ኢራን እንድታጠቃበት በመፍቀድና ባለመፍቀድ ማል ይገኛለሁ ቢልም አሁን ላይ ግን በአጠቃላይ ኢራንን ለማጥቃት የሚደረጉ ውሳኔዎች ላይ ውሳኔን ለማሳለፍ እየተዘጋጀው ነው ብሏል። በህንድ ውቅያኖስ አካባቢ የሚገኘው የእንግሊዝ የጦር ቤዝ የሆነው ዲያጎ ጋርሺያ ካምፕ የኢራን የኒኩለር ማበልጸጊያዎችን ለመምታት ስትራቴጂካዊ ቦታ በመሆኑ የተገለጸ ሲሆን የእንግሊዝ መንግስት ቦታውን ለመፍቀድ አመንትቷል ተብሏ። እንግሊዝ አሜሪካ ካላቸው ጥብቅ ወዳጅነት አንጻር ሙሉ ለሙሉ ለመከልከል ቢቸገርም ቦታውን ለአሜሪካ መፍቀድ ግን ብዙ ዲፕሎማሲያዊ ጉዳዮች እንደሚያበላሽበት ይታወቃል። ላምብሉምበርግ የእንግሊዙ ጠቅላይ ሚኒስትር ስታርመር አሜሪካ ኢራንን ለመምታት ፍላጎት አላት ወይት ተብለው ልጠየቁ ሲመልሱ ምንም አይታወቅም ይላሉ ፕሬዚዳንቱ። ከዚህ በፊት ግን ተመሳሳይ ጥያቄ ቀርቦላቸው አሜሪካ በጦርነቱ የመሳተፍ ፍላጎት እንደላት እርግጠኛ ነው ብለው ሲመልሱ ተደምጠው ነበር። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚም ከአሜሪካው አቻቸው ማርኮ ሩቢዮ ጋር አስቸኳይ ውይይት ለማድረግ ወደ ዋሽንግተን መጓዛቸውም ተሰምቷል። የእንግሊዝ ባለስልጣናት አንዳንድ ልዩ ሁኔታዎችን እስካልተፈጠሩ ድረስ ሀገሪቱ በኢራን ላይ በሚደረገው ማንኛውም ጥቃት ላይ እንደሚሳተፍ ገልጸዋል ሲል የዘገበው ጋርዲያን ነው። በሌላ በኩል ጎረቤት ሀገራት የሆኑና በዓለም በኩል ተጽዕኖ አምጥተናን የሚሉት እንደ ቱርክ ራሽያና ሌሎች ሀገራት አሁን ላይ ጦርነቱ እንዲቆም እያስፈራሩ ይገኛሉ። ከማስፈራራትም አልፈው ራሳችንን ዝግጁ አድርገናል፣ እኛም ብኖር ራሳችን የመከላከል አቅማችንና ቴክኖሎጂ ገንብታላል ማለት በጦርነቱ ውስጥ የመስፋፋት ፍላጎት ወይም ደግሞ የራሳቸውን ፖለቲካዊ ዓላማ የማስፈጸም ፍላጎት እንዳላቸው ታውቋል። አሁን ላይ የቱርኩ ኤርዶዋን ከግሪክ ጋር የምትዋሰነውና በጉልበት ወደ ራሱ ያረጋትን አንዲት ቦታ የኔናት ማለት ይፋ አድርጓል አድርጓል። ኤርዶዋን ማንም አይነካኝም ራሴንም ቢሆን በአይረንዶም አጥር ያለው ፈጥሬዋሉም ያሉ ሲሆን እስራኤል ግን ይህን ማቆም አለባት። አሁን ላይ እስራኤል ጸብያ ጨረች ነው ብለል የእስራኤል ጠቅላይ ሚኒስትርና አጋሮቻቸው ግን የቱርኩ ሰው ምነው ነው ተቅለበለበ አይነት አስተያየት ሰጠው አልፏ አሁን ላይ ባለው ሁኔታ በተለያዩ ቦታዎች ላይ ያሉ ኢራናውያንና እስራኤላውያን ለሀገራቸው ድጋፍን የማሰባሰብ የዲፕሎማሲ ስራን ጨምሮ ወደ ሀገራቸው እየተመለሱ ይገኛሉ። ኢራናውያን ግን በከፍተኛ ረዳ ጥቃት ደርስባቸውም እና እነዚህም ፈጣኝ ቀናት እናልፋቸዋለን በማለት ፕሬዚዳንታቸው ተናግረዋል። የሀገሪቱ ፕሬዚዳንት መሱድ ፕሬሽኪያን አጠቃላይ እስራኤል ጥቃት የከፈተችባት ኢራን በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህ ፈጣኝ ቀኖች ታልፋለች ሲሉ ተደምጠዋል። የሀገሪቱ ፕሬዚዳንት መሱድ እያንዳንዱ የመንግስት አካል ኢራን እንዲያገለግል መመሪያ መስጠታቸውን ለህዝቡ ማህበራዊ ድረገጽ ባስተላለፉት መልእክት ላይ አስፍረዋል። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራን በሙሉ አቅማቸውና ገንዘባቸውን እንዲያገለግሉ ተልእኮ ተሰጧቸዋል። ይህም ያለ እናንተ ትግስትና ድጋፍ አይከጎንም፣ ይላሉ ህዝባቸውን ሲያነሳሱ። ኢራን በኒውክሊየር ማበልጽጊያዎች ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ቅሬታዋን አቅርባለች። ኢራን በእስራኤል በኒውክሊየር ማበልጽጊያዎቿ ላይ እየፈጸመች ያለው ጥቃት በዓለም አቀፉ የአቶሚክ ኢነርጂ ቅሬታ ስታሰማ ዛሬ ነው፣ ዛሬ የመጀመሪያው አይደለም። እስራኤል በኒውክሊየር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ህጎችን በጣሰ መልኩ ጥቃቶች ፈጽማብኛለች ስትል ይህ ሶስተኛዋ ነው። በዛሬ ሁለት እስራኤል አገልግሎት በማይሰጠው የአራክ የኒኩሊየር ማብለያ ላይ እንዲሁም የናታን የኒውክሌር ማብልጸጊያ ተቋማት ላይ ጥቃት ተፈጽሞባታል። ኤጀንሲ በበኩሉ እስራኤል እየፈጸመች ያለችው ጉዳይ ልክ አይደለም፣ የዓለም ህጎችን ጭምር የሚጥስ ነው ብሏል። አለምን ያናጋው ጉዳይ ታዲያ የተመድን የጸጥታው ምክር ቤትን ለስብሰባ አስጠርቷል። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሄድ ነው ተብሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አርብ ሰኔ 13 2017 ዓ ም ቀጠሮ ይዟል። አስቸኳይ ስብሰባ የተጠራው በኢራን፣ ሩሲያ፣ ቻይናና ፓኪስታን፣ አልጄሪያ ጥያቄ መሆኑን የቢቢሲ የአሜሪካ አጋር የሆነው ሲቢኤስ የዜና ወኪልን ያስነበበው በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳሮን እንደሚገኙም ተናግረዋል። ከዚህ ቀደም የእስራኤል ጥቃት ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት ጸጥታው ተሰብስቦ ነበር። በእነዚህ ስብሰባዎች ላይ እስራኤል የፈጸመችው ጥቃቶች አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ ወቅሰው ነበረ የ የጸጥታው ምክር ቤት የእስራኤልን ድርጊት እንዲያዋግዝና ተጠያቂ እንዲያደርግም ተጠይቋል። ነገር ግን የጸጥታው ምክር ቤት በዚህ ጉዳይ ላይ አቋም አልያዘም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ።